በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን የዩቲዩብ ቤተሰቦቻችን። ባለፈው ሳምንት ወደ ሀይል የሚያደርስ መንገድ በሚል ክፍል አንድ የማይበገሩ ሰዎች በሚል የእግዚአብሔርን እውነት ከቃሉ እንደተካፈለን የሰማችሁ ታስታውሳላችሁ። ዛሬ ትምህርት ሁለት አማኞች ለምልክትና ለታምራት ናቸው በሚል ኢሳያስ ምዕራፍ 8 ቁጥር 18 በማንበብ ጸልየን እንጀምራለን። እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ለሰራዊት ጌታ ለእግዚአብሔር ከእግዚአብሔር ዘንድ ምልክትና ታምራት ነን ይላል። አብረን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ፣ እናመሰግናለን። ዛሬ ደግሞ ድል ሰጥተህን ሁለተኛ ሳምንት ወደ ኃይል የሚያደርስ መንገድ በሚል ጥናት ጀምረናል። ይህን ትምህርት እንድትባርክልን መንፈስ ቅዱስ ወይ አንተ ቅብአት የምታደርግበት ወደ ልባችን ቃል እንዲደርስ ለእውነት እንድንዘጋጅ እንዲያዘጋጀን ኃይል እንዲሰጠን እንጸልያለን። ለደቀ መዛሙርቱ አሁን ከሰማችሁት ቃል የተነሳ እናንተ ንጹሃን ናችሁ እንዳልካቸው ቃልህ ያንጻ። እንደገና ለታላቅ ስራህ እና ለኃይል መንገድ ያዘጋጀን ለእኔ ለተናጋሪ ጸጋ ለሰሚዎችም ጸጋ ስጠ፣ በኢየሱስ ክርስቶስ ስም አሜን። ወገኖቼ የእግዚአብሔር ስራ ሁልጊዜም የሰው መሳሪያ ይፈልጋል። ይህ እግዚአብሔር በሰራቸው ስራዎች ውስጥ ሁሉ እውነት ሆኖ ይገኛል። በዘመናት ታሪክ ውስጥ አንድ ህዝብ ለማስገኘት አንድ አብርሃምን ይጠራል። ያን ህዝብ ጠብቆ ለማቆየት ዮሴፍን ይጠራል። ያን ህዝብ ነፃ ለማውጣት ሙሴን ይጠራል። እንዳየ ነው። ያን ህዝብ ለማስተማር ነቢያትን ይጠራል። ሁልጊዜም በእግዚአብሔር ዓላማ ውስጥ ሰው ስራ አለው። እግዚአብሔር አዳምን ከፈጠረበት ጊዜ ጀምሮ ሁልጊዜም ለእግዚአብሔር ስራ ሰውን እንደ እቃ በመጠቀም የእግዚአብሔርን ስራ በዚሽ ምድር ላይ ወይንም በአጽናፈ ዓለም መፈጸም የእግዚአብሔር ፈቃድ ነበር። እግዚአብሔር በታላቅ ትህትና ከእቃው ጋር በመስራት ለዓላማው ያዘጋጀዋል። እግዚአብሔር ሰውን ሲመርጥ ወዲያው ያን ሰው እርሱ የሚለብሰው የሚለብሰው መልእክት አድርጎ እርሱን መስራት ይጀምራል። እዚያ የሞት ሂደት ይጀምራል። ዳግም በትንሳኤ በኩል ያን እርሱ የሚሰራበትን እቃ በመከራ ውስጥ አሳልፎ ይሰራውና ያዘጋጀዋል፣ ለእርሱ እቃነት ማለት ነው። አብርሃም እንመልከተው። የሀያ አምስት ዓመት እምነት ጉዞ ውስጥ እንዲያልፍ ይገደዳል። ታሪኩን ስናቀ እያንዳንዱ ሀሳብ፣ እያንዳንዱ አዝማሚያ፣ እያንዳንዱ ስሜት መፈተን አለበት። እቃው ሁሉ ራስን መርዳት እና ስህተት አዝማሚያዎች ራሱን እንደ ዕዳ ልብን የሚሰሩ ስህተቶች መፍቀድ አለባቸው። በህይወት ውስጥ የሚያልፉ ነገሮች እንዲያልፉ መፍቀድ አለባቸው። እቃው ሰው ሊሸከማቸው በሚችል ሰው ሊሸከማቸው ከሚችል በላይ የሆኑ ፈተናዎች ውስጥ ማለፍ አለበት። በመጨረሻ እግዚአብሔር እንዲህ ማለት መቻል አለበት፣ እኔ እንደማምንህ አውቃለሁ ማለት አለበት። ከአብርሃም ጋር ጥሪው መጣ፣ ተነሳና ከዚህ ውጣ፣ እኔ ወደማሳይህ ምድር ሂድ። በሰባ አምስት ዓመቱ ለእግዚአብሔር ጥሪ መልስ በመስጠት መኖሩን እንኳ የማያውቀው ምድር ለመፈለግ ተንቀሳቀሰ ያለ ካርታ፣ ያለ ፕላን፣ ያለ ምሪት ተነሳ። እግዚአብሔር ወንድ ልጅ እንደሚወልድ ተስፋ ገባለት። ለብዙ አመቶች ልጅ አልወለደ፣ ልጅ አልተወለደለትም። አብርሃም እግዚአብሔር ለመርዳት ሞከረ። ከዚህ የተነሳ እርግማንን። የመጨረሻ ፈተና መጣ። ታስታውሳላችሁ። ቤርሳቤ እግዚአብሔር ወደ አብርሃም መጣ። እግዚአብሔር ወደ አብርሃም መጣ። በቤርሳቤ እንዲህ አለው አንድያ ልጅህን ከ25 ዓመት ፈተና በኋላ በብዙ እንባና ጥበቃ የተገኘውን ልጅህን ይስሐቅን ሞሪያ ውሰድ፣ በዚያ እርሱ መስዋዕት አድርገህ አቅርብልኝ። ታሪኩን ታውቃላችሁ። አብርሃም እግዚአብሔርን በመታዘዝ ልጁን ወደዚያ ተራራ ወሰደው። ወደዚያ እየሄዱ ሳለ ልጁ ለአባቱ እንዲህ አለው፣ ለእሳቱ እንጨት ይዘናል፣ መስዋዕቱ የት አለ? አብርሃም በእምነት እንዲህ አለ እግዚአብሔር ያዘጋጃል ብሎ መለሰ። እግዚአብሔር ያዘጋጃል። አብርሃም ልጁን በመሰዊያው ላይ አሰረው። በቢላው አንገቱን ሊያርድ እጁን ሲያነሳ እግዚአብሔር አስቆሙ። እግዚአብሔር የመስዋዕቱን በግ አዘጋጀ። እግዚአብሔር በዚያን ቀን በደካማ ሰውነቱ በሞሪያ በሚነፍሰው ነፋስ ውስጥ ቆሞ ሳለ እግዚአብሔር እንዲህ ሲል ሰማ። እንደማምንህ አውቅ ኮከቦቹን መቁጠር ከቻልክ ምን ያህል ልጆች እንደሚሰጥ ታውቃለህ። እግዚአብሔር እቃውን ቀጥቅጦ ሰርቶ ለራሱ ክብር አዘጋጀው። ለረጅም ዘመን ጸልዮ በእንባ የተቀበለው ልጁን ለመስጠት አልሳስ አስሮ አጋደ። እግዚአብሔር በቃ ብሎ አዘጋጅቶለት፣ ዮሴፍ ህዝቡን የሚያድንበትን ጥሪ ሰማ። ይሄ ወጣት ነገር ግን ከተፈጥሯዊ ሁኔታ ለዚህ ስራ ብቁ አልነበረም። ተቀባይነት በማጣት የሚጣልበት ጊዜ ውስጥ ማለፍ ነበረበት። በወንድሞቹ ሳይቀር በወንድሞቹ ለባርነት ተሸጠ። በሴት ክህደት ተፈጸመበት። በግብፅ እስር ቤት ውስጥ ተረሳ። መጽሐፍ ቅዱስ ይላል ብረት በነፍስ ውስጥ አለፈ ይላል። ብረት በነፍስ ውስጥ ገባ። እግዚአብሔር ምን እያደረገ ነበር? ሀሳቡን የሚገልጥበትን እቃት ቀጥቅጦ እየሰራ ነበር። መዝሙር 105 ቁጥር 17 ውስጥ በፊታቸው ሰው ላከ ይላል። እግሮቹ በግርግረት ውስጥ የደከሙት ዮሴፍ ይላል። ጥሩ መጽሐፍ ውስጥ ካለ በዳጉል የተሰጠው ማብራ ስታለብ ብረት ነፍስ ውስጥ ገባ ይላል። እግዚአብሔር ሲጠራው እርሱ በአባቱ የተሞላቀቀ ልጅ ነበር። እግዚአብሔር ወደዚያ ሞልቃቃ ልጅ በህልም ወደ እርሱ መጣና በረሃብ ጊዜ ህዝቡን እንዲያተርፍ እንዲጠቀምበት ነገረው። ዮሴፍ ይል ወንድሞቹ በመናገሩ ስተሰር ወደ ግብፅ ሸጡት። በዚያ እርሱ የባርነትና ተቀባይነት የማጣት ዓመታት ውስጥ አለፈ። አባብላ በዝሙት ኃጢአት ልትጥላ የፈለገችውን ሴት ዋሽታበት፣ እግዚአብሔር ፍጹም አልተናገረም ብለው የሚነግሩትን ሺ ርኩሳን መናፍስቶች ያሉበት ጨለማ ቤት ውስጥ ተጣለ። ቃሉን ላከና ፈተነው። ዲያብሎስ እንዲህ ሳይለው አይቀርም። እግዚአብሔር ፈጽሞ ካንተ ጋር አልተነጋገረም። ተናግሮ ቢሆን ኖሮ እነዚህ እንዲህ ትሆን ነበር። እግዚአብሔር እርሱን ቀጥቅጦ እቃው ለማድረግ ፈተናዎችን እየተጠቀመ ነበር ዮሴፍን እየሰራው ነበር። አንድ ቀን ዮሴፍ በዛች ቀዝቃዛ እርጥባማ እስር ቤት ውስጥ እዚህ ትሞታለህ ብለው ከሚናገሩ ሺህ አጋንቶች ጋር ተቀምጦ ነበር። በሚቀጥለው ቀን ከፈርኦንን ቀጥሎ ያለውን ሰረገላ ይጋልብ ነበር። እግዚአብሔር በእርሱ በኩል ራሱ አፍሶ ሕዝቡን የሚያድንበትን እቃ አለ። ወገኖቼ፣ በዘመን ውስጥ እግዚአብሔር አራት መቶ ዓመታት በባርነት ውስጥ የቆዩትን ሕዝቦቹን ነፃ ለማውጣት በተነሳ ጊዜ ሙሴን፣ ጠራው። የአንድ ሰው ተሳትፎ አስፈልጎ ነበር። ሙሴ ሕዝቡን ነፃ ለማውጣት ባደረገው የመጀመሪያ ሙከራ ሙሉ በሙሉ ወደቀ። ታስታውሳላችሁ? ጥሪው ተሰምቶት ነበር። በጊዜ ውስጥ ግን በዚያ ወቅት የእግዚአብሔር ቃል እንዲህ ይላል። ሙከራ ሙሉ በሙሉ ወደቀ። የእግዚአብሔር ቃል እንዲህ ይላል። እርሱ በቃልና በሰራ ብርቱ ነበር። ሙሴን እንደሚችል ተሰምቶት በራሱ ጥንካሬ ህዝቡ ለማውጣት ነፃ ለማውጣት ሞከረ። በመግደል ጨምሮ ሞከረ። እግዚአብሔር አልተቀበለው። ከአርባ ዓመት በኋላ ከሚዲያም በስተጀርባ በኩል ጥሪው እንደገና መጣ። ከሚቃጠል ቁጥቋጦ ውስጥ እግዚአብሔር አይነ ልቦናውን አገኘ። እሳትን እየነደደ ያለ ቁጥቋጦ ነገር ግን የማይቃጥ ሙሴ እንዲህ አለ፣ ወዲያ ሄጄ ይህን እንግዳ ነገር አያለኋል። ማረከው ወደ ቁጥቋጦ በቀረበ ጊዜ እግዚአብሔር አናገረው። የቆምክበት መሬት ቅዱስ ነውእና ጫማን አውልቅ። ሙሴ እግዚአብሔር እንዲህ ሲለው ሰማ። የህዝቤን ጮስ ሰምቻለሁ፣ አንተ ነፃ ልታወጣቸው ልክሃለው። እግዚአብሔር እግዚአብሔር መሆኑን አሳይ ነገረው እግዚአብሔር እንዲህ ሲለው ሰማ የህዝቤን ጩኸት ሰምቻለሁ። አንተ ነጻ እንድታወጣቸው ልካለሁ። እግዚአብሔር እግዚአብሔር መሆኑ ፊልጶስ በጃንደረባውን ሲያጠምቅ እንዳደረገ ሁሉ እርሱን በተአምራት ሊያገኘው ቻለ። እግዚአብሔር እርሱ እግዚአብሔር የሆነው በሶስት ሚሊዮን ህዝቦች ጋር ይህንኑ ነገር ለማድረግ በቻለ ጊዜ ነበር። እርሱ ዓላማ የእርሱ ዓላማ እቃ የሚሆን ሰው ይፈልጋል። ወገኖች ለሙሴ እንዲህ አለ ህዝቤን ነፃ እንድታወጣ እልክሃለሁ ሙሴ ፀጥ ያለ በረሃ ውስጥ ሆኖ የመናገር ችሎታውን አጥቶ ነበር ታስታውሳላችሁ። እርሱ ለእግዚአብሔር እንዲያለ መናገር አልችልም ይህ ስራ እርሱ የሚበዛበት መሆኑን ተሰሙ እግዚአብሔር እንዲያለ ዝግጁ ነህ እግዚአብሔር እርሱን ከራሱ ጥረት ነፃ አውጥቶታል ከራሱ እብሪትና በራሱ ችሎታ ላይ ከመተማመን እያንዳንዱ የእግዚአብሔር ነቢይ የሚያውጀውን መልዕክት ለመሆን የሞትና የትንሣኤ ሂደት ውስጥ ማለፍ አለበት። በፊት እችላለሁ ነበር፣ እግዚአብሔር ከሰራው በኋላ ይሄ አይመጥረኝም አልችለው። እስቄልን ተመልከቱ፣ እስቄልን ተመልከቱ። እስራኤል ወደኋላ በተመለሰችና ከሃዲ በሆነችበት ጊዜ እግዚአብሔር በእግዚአብሔር ተጠራ። እግዚአብሔር የእስቄል ሚስት በደም ግፊት ልትሞት ይፈቅዳል። ግልጽ በሆነ ሁኔታ ረጅም የሆነ ህመም አልነበረ እግዚአብሔር ሊወስዳት እንደሆነ ምንም ምልክት አልነበረም። ድንገት በአንድ ሌት ወሰዳት። እግዚአብሔር ሰው ያን ይህን በምስባክ ላይ ፈጽሞ እንዳይጠቅስ መመሪያ ሰጠው። መልእክትን ስበክ፣ ድሮ እንደምትሰራው ስራ ከዚያ በፊት ፈጽሞ ሚስት እንደሌለ ስራ። እንዴት ያለ አስቸጋሪ ነገር! ሚስቱ ይወድ ነበር። ለምንድነው እግዚአብሔር እግዚአብሔር ሰው ለዚህ አይነት ፈተና የሚዳርገው? ብለን ልንል እንችላለን ወገኖች እርሱ እቃን ቀጥቅጦ እየሰራ የእግዚአብሔር ሚስት እስራኤል ሞታለች፣ ነገር ግን ማንም ደንታ አልነበረውም የሚለውን መልእክት ለማስተላለፍ እግዚአብሔር በስቅል ውስጥ ይህንን ታላቅ መከራ አሳለፈ። ሆሴን ተመልከት። ለእግዚአብሔር የሚሰማው ስሜት ለእርሱ መሰማት ነበረበት። ለዚህ አይነት ፍቅር ዋጋ የማይሰጥ አንድ ሰው አለኝ ማለት ምን ማለት እንደሆነ ማወቅ አለበት። እያንዳንዱ ስራ እግዚአብሔር በእርሱ በኩል ማገልገል የሚችል ሰው የሆነ ዕቃን ይጠይቃል። ዕቃው እግዚአብሔር የሚያውቀውንና የሚሰማውን ማወቅና ስሜቱን ሊሰማው ይገባል። መጀመሪያ እግዚአብሔር ሲጠራው ሆሴ በእግዚአብሔር የተጠራው እስራኤል የክህደት መጨረሻ ነጥብ ላይ በደረሰችበት ጊዜ ነበር። መጽሐፍ ቅዱስ እርሷን ሴተኛ አዳሪ ይላት። እግዚአብሔር መጋቢውን ወሰደና በሴተኛ አዳሪነት ሴት ፍቅር እንዲወድቅና እንዲያገባ ታደረገ። ስሟ ጎሜር ይባላል። ለምን እርሷን አገባት? እግዚአብሔር ይችን ሴተኛ ዳሪ እንዲወድ በልቡ ውስጥ ፍቅር አስቀመጠ። እርሷን አገባት፣ ወደ ቤቱም አመጣት። ችግሮቹን፣ ሐሜቶቹን፣ አግረሙሮሞቹን ምን ያህል እንደሚሆኑ ልታስቡ ትችላላችሁ ወገኖች ሆ በቤተክርስቲያን ውስጥ ካሉ ሴቶች መካከል እግዚአብሔር ለሆሴ ሚስት መፈለግ ይችል ነበር። ከዚህ ይልቅ እርሱ ለመጋቢ ሚስት ለመፈለግ ወደ ቀይ መብራት ሰፈር ወረ በሰማይ ስም እርሱ ለምን ሚስት ፍለጋ ወደ እንዲህ አይነት ስፍራ ሄደ? ምክንያቱም እግዚአብሔር ያን ፍቅር በውስጡ ስላስቀመጠ ነው። እርሷ ወደ ተከበረው የራሱ መኖሪያ ስፍራ አመጣት፣ ልጆች ወለደችለት። ወገኖች በጣም አስገራሚ ነው። ልጆችን ወለደችለት። ህይወቴ፣ ይህን አፈቀኝ፣ ወደኋላ መመለሴ ነው የሚል ወደ አሮጌው ንግዷ፣ ወደ ሴተኛ አዳሪነቷ ተመለሰች። እግዚአብሔር ሰው እንዲህ ይላል ብለህ አስበህ ይሆናል። በቂ በቂ ነው። እርሷ የምትፈልገው ይህ ከሆነ እንደዛ መሆን ትችላለች ብሎ መተው ነበረበት። ነገር ግን እንዲህ አልሆነም። ፈልጋትና ወደ ቤት መልሳት አለው። ለምን እንዲህ አደረገ? እግዚአብሔር ስላፈቀራት ነው። ሆሴ እግዚአብሔር ታማኝ ላልሆነችው እስራኤል ያለውን ተመሳሳይ ፍቅር ለዚያ ታማኝ ላልሆነችው ሴት በእርሱ አስቀምጠው ሆሴ ሴተኛ አዳሪ የሆነችውን የእግዚአብሔር ሚስት ሊያገለግል ታማኝ ላለሆነችው ሴት በእርሱ ውስጥ አስቀምጠው እርሷን ማገልገል ካለበት እግዚአብሔር የሚሰማውን ጉዳት እርሱን ሊሰማው ይገባል። በመማሪያ መጽሐፋችን መጽሐፍቶች መሰረት እነዚህ ሰዎች ሁሉ በእስራኤል ውስጥ ለምልክትና ለታምራት ናቸው። ምልክት ተብሎ የተተረጎመው ቃል በብራይስት አወስ የሚለው ነው ትርጉሙ ባንዲራ የወደም መብራት፣ ማስረጃ፣ ምልክት ወይም ተዓምር ማለት ነው። እርሱ በህዝብ መካከል ስለ እግዚአብሔር እውነተኝነት ያው የሆኑ ማስረጃ ኃይል በተግባር የሚያሳዩ ነበር። ወንጌል ውጤታማ እንዲሆን በቤተክርስቲያን ዘመን ሁሉ የአመኖ እውነት ሆኖ ታይቷል። እነዚህ ሰዎች ስለ እግዚአብሔር የሚናገሩ ብቻ አይደሉም፤ የእርሱን መገኘትና መያዝ አለበት። ጳውሎስ ወደ ቆርንጦስ በላከው መልእክቱ ይህን እውነት አረጋግጧል። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዲሆን እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነው እንጂ በሚያባብር ጥበብ ቃል አልነበርም። አንደኛ ቆሮንቶስ ምራፍ ሁለት ከአራት እስከ አምስት አማኝ ለምልክቶችና ለድንቆች ነው። እኛ የእግዚአብሔር መገኘት መገለጫ አለ ይሄ ግልጽ ነው። ወጋችን እግዚአብሔር ህብረተሰብን የሚነካ ራሱን በውስጡ የሚያፈስ እቃ በዘመን ሁሉ ያስፈልገዋል። ለዚህ እቃ አስፈላጊ የሆኑ ሶስት ነገሮች እጠቁማለሁ። የዚህ አይነት እቃ በግልም ሆነ በህብረተሰብ በመንፈስ ቅዱስ የሆነ ህይወትን መጠበቅ አለበት። የዚህ አይነቱን ህይወት ለመጠበቅ ጸሎት የመጀመሪያ አስፈላጊ ነገር መሆን አለበት። ጸሎት በሚቆሙበት ጊዜ ህይወቱ ይሄዳል። በሉቃስ ወንጌል ምዕራፍ 18 ቁጥር አንድ ላይ ኢየሱስ እንዲህ አለ፣ ሰዎች ሁልጊዜ ሳይታክቱ ይጸልዩ። አይድክሙ፣ አያቁሙ። መተንፈስ ለአካል እንደሚያስፈልግ ሁሉ ጸሎት ለአገልግሎት ያስፈልጋል። ጸሎት በሚቆሙበት ጊዜ አገልግሎት ይቆማል። ያለ ህይወት እቃው በሃይማኖታዊ መልክ መስራትን ነው የሚጀምረው። በስጦታዎች በኩል እግዚአብሔርን ማምታታት አትፈልጋል፣ ነገር ግን ይኩረጃ ነው እውነተኛ ነገር አይደለም። የዚህ አይነት እቃ የመንፈስን ህይወት መጠበቅ አለበት፣ በቅድስና መራመድ አለበት። ይህ መዝገብ በምድራዊ እቃ ውስጥ አለ። የመጀመሪያው ደቀ መዛሙቶችና አማኞች መንፈስ ቅዱስ ያ መዝገብ በምድራዊ እቃ ውስጥ መኖር ካለበት ምድራዊ እቃ በቅድስና መመላለስ እንዳለበት ያውቃል። በኤፌሶ ምዕራፍ አራት ቁጥር አንድ ውስጥ እግዚአብሔር እንዲህ ያዘናል በተጠራችሁበት መጠራታችሁ እንደሚገባት ትመላለሱ ዘንድ እለምናቸው። እኛ የተጠራ ነው እግዚአብሔርን በተግባር ለማሳየት እና ለመግለጥ ነው። ለዚህ ጥሪ ዋጋ ያለን ሆነን መኖር አለብን። በቅድስና መመላለስ አለብን። በቅድስና መመላለስ ማለት በመንፈስ ቅዱስ መመላለስ ማለት ነው። በመንፈስ ቅዱስ መመራት የመንፈስ ቅዱስ መረት የሚጀምረው በእግዚአብሔር ቃል ነው። ቃሉን አንብብ፣ ጸልይ። ይሄ ነው በመንፈስ ቅዱስ መሪነት ሂድ። ለተጻፈው ቃል ንቁ ስትሆን እግዚአብሔር ጨምሮ ጨማምሮ ይናገራል። እግዚአብሔር ሊመራህ ይችል። በቅድስና መመላለስ መንፈስ መመላለስ ነው። ያለው ብቸኛ ቅድስና የህይወት መንፈስ ነው፣ የእግዚአብሔር መንፈስ ቅዱስ። ያለህን ብቻ ያህል ቅድስና ነው ሊኖርህ የሚችል የእሱ ቅድስና ልትቀበል ፈቃደኛ ሆን ከሆነ ያህል ነው መንፈስ ቅዱስ የሚኖር እንደዚህ ያለ እቃ ጥሩ ተቀባይነት መሆን አለበት፣ ጥሩ ተቀባይ መሆን አለበት፣ ለመቀበል ችሎታ ያለው መሆን አለበት። ልትሰጥ የምትችለው ይህን ብቻ፣ ያለህን ብቻ። ኤሌክትሪክሲቲ በፕላስቲክ ወይም በእንጨት ውስጥ ማለፍ አይችልም። እርሱ በደንብ የሚፈሰው በነሐስ ሽቦ ውስጥ፣ በብር ሽቦ ውስጥ ዳግም የተሻለ ይፈሳል። ወርቅ ግን ፍጹም የሆነ ተቀባይ መሆኑን ተናግሯል። ነገር እቃው ጥሩ ተቀባይ እንዲሆን ከማንኛውም አይነት ቆሻሻ ነገር መጽዳት አለበት። እሳትና እንዲህ ያለ የሚያነፃ ነገር ያስፈልጋል። የሚያምን እቃ የሚያምን እቃ መሆን አለበት። ጥሩ ተቀባይ ከመሆኑም ሌላ እቃው ጥሩ አስተላላፊ መሆን ሌላ እቃው ጥሩ አስተላላፊ መሆን አለበት። የእግዚአብሔር ሕይወት ወደ ውስጥ ማፍሰስ የሚችል ብቻ ሳይሆን ወደ ውጭም ማስተላለፍ አለበት። በሽቦ ውስጥ በሚፈስ ኤሌክትሪክ ኃይል ሽቦ ጫፍ ላይ ፕላስቲክ ወይም እንጨት አድርግ፣ የሞተ ጫፍ ይሆናል። ንጹህ ወርቅ ትክክለኛ አስተላላፊ ነው። አማኞች የእግዚአብሔርን ስራ ሲሰሩ ኃይለኛ አስተላላፊዎች መሆን አለባቸው። በዚህ ሁኔታ ተከታታይነት ያለው ሕይወት እንዲተላለፍ የሚከለክል ቆሻሻ ብሎ ማጥራት እግዚአብሔር በዕቃው ውስጥ ሲሰራ ዋናው ነገር የክርስቶስ ያልሆነውን ሁሉ እቃውን ማስወገድ ነው። ያን ጊዜ የኃይል መንገድ በአንተ በእኔ በአንቺ ውስጥ ይጀምራል። ቆሻሻው ተወግዷል። ታላቁ የመንፈስ ቅዱስ ማለፍ እንዲችል በር ተከፍቶልታል። ጸርቷል። ያን ጊዜ የኃይል መንገድ በእኔ በአንተና በአንቺ ውስጥ ይጀምራል። ቆሻሻ እያለ ማስተላለፍ አይችልም። መንፈስ ራሱ ቆሻሻ ሲጸዳ እነዚህ ሁሉ አስተላለፍ ኃይሎች ያንን ታላቅ ኤሌክትሪክ ሲቲ እንደሚያስተላልፉት የእኛም ህይወት ይህን ታላቅ ኃይል ተቀብሎ ለሌሎች ያስተላልፋል፣ ለራሱ ይጠቀማል። የሰማነውን ቃል እግዚአብሔር ባርክልን። እንጸልያለን። የዘላለም አምላክ እግዚአብሔር እናመሰግናለን ስለነበረ መልካም ጊዜ። የኃይል መንገድን እየተማርናለን ምን ማስወገድ እንዴት መዘጋጀት፣ ለዕቃነት እንዴት ራሳችንን ማዘጋጀት እንደሚገባን እየተማርናለን። ጌታ እግዚአብሔር ይህንን እውነት በህይወታችን ተግብረን ኃይል አስተላላፊዎች የኃይል መንገዶች እንድንሆን፣ ለሌሎች የምናፈስ ራሳችን የምንጠቀም እንድንሆን ህይወታችን እንዲሰራ ፈቃዳችን እንዲሰጥ በኢየሱስ ስም አግዘን። ስለሰማ ተመስገን፣ በጌታ በኢየሱስ